አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ችርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነቷዋት ንጽተ ንጹሐን ቅድስተ ቅዱሳን ቅድስትናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾም አራተኛው ሳምንት መጻጉ ተብሎ ና ስለምን መጻጉ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጨን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት ታርሞ ያስተምረን ይመክረን ይገስን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ፣ ተረዳኝነቷ፣ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ አራተኛው የአብይ ጾም ሳምንት መጻጉዕ ተብሎ ተሰይሟል ብለናል። ስለምን መጻጉዕ ተብሎ ተሰየመ? መጻጉዕ ማለት ምን ማለት ነው? የሚለውን ማወቅ ያስፈልጋልና ይህንን ዛሬ አጥራ አድርገን እንመለከታለን። እንግዲህ ከቃሉ ትርጉም ጀምሮ ስንመለከት መጻጉዕ ማለት ምን ማለት ነው ስንል መጻጉዕ ማለት በሽተኛ ማለት ነው። ታዲያ ይህንን ሳምንት ቤተክርስቲያናችን ለምን መጻጉዕ ብላ ሰየመች? በዚህ ሳምንት ምን እንድንማር ተፈልጎ ነው ስንል መጻጉዕ ማለት በሽተኛ ማለት ነው ብለናል። በዚህ ሳምንት ምን እንድንማር ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ በአልጋ ቁራኛ በደዌዳኛ ተይዞ በህመም በበሽታ ሲሰቃይ የነበረውን ሰው መፈወሱን፣ እርሱን ብቻ ሳይሆን ደግሞ ሌሎችም ድውያንን ወይም ደግሞ ህመምተኞችን መፈወሱን የምናስብበት የምንዘክርበት ሳምንት ስለሆነ ይህንን ሳምንት ቤተክርስቲያናችን መጻጉዕ ብላ ሰይማልናለች ማለት ነው። ብዙ ሰዎች ግን መጻጉዕ ሲባል የህመምተኛው ያ 38 ዓመት ሙሉ በአልጋ ቁራኛ በደዌዳኛ ተይዞ ሲሰቃይ የነበረው ሰው የእርሱ ስም ይመስላቸው ሰዎች አሉ። የእርሱ ስም ሳይሆን የሳምንቱ ስያሜ ነው። መጽሐፍ ቅዱስ የሚለው አንድ ሰው ነበር ይላል እንጂ ስሙን አይናገርም። ቤተ ክርስቲያናችን ይህንን አራተኛውን ሳምንት መጻጉዕ ብላ ስትሰይም ህመምተኞችን፣ በሽተኞችን መፈወሱን እንድናስብበት እንድንዘክርበት ነው። በሽተኛ ወይም ደግሞ ህመምተኛ የሚል ስያሜ ሰጥታ የምታስተምረን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ተዘዋውሮ በልዩ ልዩ ደዌ የተ የያዙትን በሽተኞችን ሁሉ አድኗቸዋል፣ ፈውሷቸዋል። ለዚህ ነው ወንጌላዊ ቅዱስ ማቴዎስ ሲናገር በዚህ በማቴዎስ ወንጌል ምዕራፍ አራት ቁጥር 23 ላይ እንዲህ የሚለው የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ህማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። አስተው ለእግዚአብሔር የተሰቡት ይዞር ነበር ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድር እስራኤል ሲዞር ከዕለታት በአንደኛው ቀን አንድ ለሠላሳ ስምንት ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው ኢየሩሳሌም ውስጥ በምትገኘውና ቤተ ሳይዳ በምትባለው የመጠመቂያ ቦታ ላይ ያገኘው ማለት ነው። እሱ ለእግዚአብሔር ቤተሰቦች ልብ ልንል የሚያስፈልገው ግን 38 ዓመትን ያልነው ሶስት ቀን አይደለም፣ 38 ቀን አይደለም። የአንድ ሰው ሙሉ ዕድሜ ማለት ይቻላል፣ ወይም ደግሞ ግማሽ ዕድሜ ማለት ይቻላል። 38 ዓመት ሙሉ በህመን መሰቃየት፣ ሊያውም ደግሞ እየተንቀሳቀሱ ሳይሆን ከአልጋ ሳይወርዱ በአልጋ ተጣብቆ ስለ 38 ዓመት ያህል በህመም በደዌ መሰቃየት ምን ያህል ከባድ ነው ወገኖቼ፣ ምን ያህል ከባድ ነው። ያ ታማሚ ያ በሽተኛ ሰው ግን ቤተሳይዳ በምትባለው የመጠመቂያ ቦታ ላይ ፈውስን በመጠባበቅ ላይ ያለ ሰው ነበረ። አስተውሉ! በዚች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ይጠባበቅ ነበረ። ድህነቱን ለማግኘት ይጠባበቅ የነበረው ይህ ሰው ብቻ አልነበረም፤ በቦታው ሌሎችም ደግሞ ነበሩ። በተለያዩ በሽታዎች የተያዙ ብዛት ያላቸው በሽተኞች ጭምር በዚህ ቦታ ላይ ተኝተው ፈውሳቸውን ይጣበቁ ነበረ። ይህንንም ታዲያ ወንጌላዊ ቅዱስ ዮሐንስ ሲናገር እንዲህ ይላል። የዮሐንስ ወንጌል ምዕራፍ አምስት ቁጥር ሶስት ላይ እንዲህ ይላል በሽተኞችና እውሮች፣ አንካሶችም፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር ይላል። የት ስንል ደግሞ በዚያች መጠመቂያ፣ በዚያች በጸበል ቦታ ላይ ብዙ ሰዎች ለመዳን ሲሉ እንዲህ አይነት በሽታ ያለባቸው አንካሶች የሆኑ ሰውነታቸው የሰለለ በሽተኞችና እውሮች በዚያ ቦታ ላይ ይተኙ ነበረ እነዚህ ሁሉ በሽተኞች ታዲያ በዚያ አምስት መተላለፊያ ባሏት የመጠመጫ ቦታ ላይ ተኝተው መዳናቸውን ድህነታቸውን ይጠባበቁ ነበረ ይጠባበቁ የነበሩትም ደግሞ የጌታ መልአክ ወርዶ ጠበሉን ሲያናውጠው ቀድሞ ወደ ውሃው የሚገባ ስለሚድን ነበረ እሰው የእግዚአብሔር ቤተሰቦች የጌታ ወደ ጸበሉ ወርዶ ጸበሉን በሚያናወጥበት ጊዜ የሚገባ የመጀመሪያ ሰው ብቻ ይድን ነበርና፣ ውሃው እስኪናወጥ ጸበሉ እስኪናወጥ ድረስ ሁሉም በተስፋ በጉጉት ይጠባበቁ ነበረ። በዚያች ቦታ ላይ ሆነው ማለት ነው። ነስ ብሎ እግዚአብሔር ቤተሰቦች የጌታ መልአክ የተባለው በቁስል ላይ የተሾመው የስሙ ትርጓሜ እግዚአብሔር ፈዋሽ ነው የሆነው ገና ነው መልአክ ሊቀ መላኩ ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ከሰማይ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ ውሃው የሚገባው ሰው ይድን ይፈወስ ነበረ። መልአክ ወርዶ ውሃውን ሲያናውጠው ሊፈወስ የሚችለው አንድ በሽተኛ ብቻ ነበረ። ሌሎቹ ደግሞ ይጣብቁ ነበር፣ ልክ እንደዚሁ በተስፋ ማለት ነው። ይህ ሰው ግን ለ38 ዓመት በዚች በመጠመቂያ ቦታ ላይ ተኝቶ ሌሎች ቀድሞ እየገቡ ሲድኑ፣ ድነውም ደግሞ ደስ ብሏቸው ተፈውሰው ሲገቡ ይመለከት ነበረ። ነገር ግን እርሱ በአልጋ ቁራኛ በደዌ ዳኛ ስለተያዘ ሕመምተኛ በሽተኛ ስለሆነ እርሱ ተነስቶ ወደዚያ ቦታ መግባት አይችልምና ሰዎች መጥተው ከዚያ አንስተው ውሃው በሚናወጥበት ጊዜ ቀድመው ከማንም ቀድመው እስኪ ያስገቡት ድረስ በዚያው ተኝቶ ከዛሬ ነገ ሰው ይመጣልኛል፣ አንስቶኝ ወደዚያ ይከተኛል፣ ሰው ይመጣል ብሎ በጉጉት ይጠበቅ ነበረ። ሌሎች ተፈውሰው ሲመለሱ ይመለከት ነበረ። አስተውል። መልአኩ ቤተሳይዳ ተብላ የምትጠራውን ጸበል ሲያናውጣት ይህ ይህንን በሽተኛ ሰው ወደ ጸበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረ ፈውስ ሊያገኝ አልቻለም። ለዘመናት ማለት ነው። አስተውሉ እርሱ ለ38 ዓመታት ያህል በመጠመቂያው አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ደግሞ ዘመድ ወይም ደግሞ ወገን ስላልነበረው ነው። በዚያ ቦታ ላይ ይፈወሰ የነበሩት ቀድመው ውሃው ሲናወጥ ቀድመው ገብተው ፈውስን ሲያገኙ የነበሩት ምን አይነት ሰዎች ናቸው ስንል፣ የመጀመሪያዎቹ ዘመድ የሌላቸው ዘመድ ያላቸው ወገን ያላቸው ናቸው። ምክንያቱም ብድግ አድርገው ቀድመው ከማንም ቀድመው ወደዚያ ጸበል ከቷቸዋል፣ ይድኑ ነበረ። ሁለተኛው ደግሞ ሊፈወሱ የሚችሉት ሀብት፣ ንብረት፣ ገንዘብ ያላቸው ናቸው። ሰዎችን ቀጥረው እነዚያ የተቀጠሩ ሰዎች ቀድመው ወደዚያ ውሃ ወይም ደግሞ ወደዚያ ጸበል እንዲከቷቸው አድርገው ቀድመው ይፈወሱ ነበረ። ከእነርሱ ቀጥሎ ደግሞ ደዌ ስጋ ያለባቸው ነገር ግን በእግራቸው መንቀሳቀስ የሚችሉ ቀድመው ፈጥነው ሄደው እየገቡ ይፈወሱ ነበረ። ሌሎቹ ግን ዓይነ ስውር የሆኑ ሰው መጥቶ እስኪያስገባቸው ይጠብቃሉ። እግራቸው የሰለለ ሰው መጥቶ እስኪያስገባቸው ይጠብቃሉ። ነገር ግን ዘመድ ወገን ያላቸው እየገቡ ይፈወሱ ነበረ። ይህ ሰው ግን ሰላሳ ስምንት ዓመት ሙሉ ሊተኛ የቻለው ምንም ዓይነት ሰውም ዘመድም ሀብትም ንብረትም ስላልነበረው ነው። አሰውሉ ታዲያ መድኃኒታችን ኢየሱስ ክርስቶስ ወደዚች መጠመቂያ ቦታ የመጣው በተለይ ደግሞ ይህንን ሰው ለመፈወስ ነው። ምክንያቱም ወንጌላዊ ቅዱስ ዮሐንስ ሲናገር እንዲላል የዮሐንስ ወንጌል ምዕራፍ አምስት ቁጥር ሰባት ላይ ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ብሎ የጻፈልን ለሰላሳ ስምንት ዓመታት ያህል መተኛቱን አውቆ ሊያድኖ መምጣቱን ካነጋገሩ ስለተረዳ ነው። አስውሉ ጌታችን ታዲያ ወደዚህ ለሰላሳ ስምንት ዓመት ሙሉ ሲሰቃይ ወደ ነበረ ወደዚህ ሰው መጥቶ እንደ ምድራውያን ሐኪሞች እንደ ምድራውያን ዶክተሮች እንዴት ያደርግሃል? ከጀመረ ስንት ጊዜ ይሆንሃል? ልትታመም የቻልከው በምን ምክንያት ነው? ሌሎችንም ጥያቄዎችን ሳይጠይቀው በአምላክነት ሁሉን ነገር ያውቅ ስለነበረ ወደ እርሱ መጥቶ ያለው ነገር ልትድን ትወዳለህን በማለት ነው የጠየቀው። አሰውሉ ልትድን ትወዳለህን በማለት ፍቃደኝነቱን ጠይቆት ከጠየቀው በኋላ ተነሳና አልጋህን ተሸክመ ሂድ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ሊሄድ ችሏል ማለት ነው። በእውነት ክብር ለአምላካችን ይሁን። አዎ ለሰላሳ ስምንት ዓመት ሙሉ የተሸከመችውን አልጋ ምንም ሳያቅማማ ተነስተ አልጋህን ተሸክመ ሂድ ሲባል አፈፍ ብሎ ተነስቶ አልጋውን ተሸክሞ እየሮጠ ከዚያ ቦታ ሄደ። እግዚአብሔር አምላካችን በጸበ ልንማለድ ብቻ አይደለም እግዚአብሔር አምላካችን እኛ ወደ ፈጣሪ ስናለግስ እርሱ በቃሉ ብቻ ይፈውሰናል። ወገኖቼ ሊፈውሰን ይችላል። ከእኛ የሚጠበቀው ማመን ነው። ጌታ ሆይ ማረኝ፣ አንተ ሁሉን ማድረግ ትችላለህ፣ ይቅር በለኝ፣ ከሕመሜ ፈውሰኝ ብለን ብቻ ልንማፅን ያስፈልጋል። በጸበሉ ብቻ አይደለም እግዚአብሔር እንዲሁም ማዳን ይችላል እና ማለት ነው። አሰውሉ ታዲያ ጌታችን ወደ እርሱ መጥቶ ልትድን ትወዳለህን ብሎ ሲጠይቀው የመለሰው ነገር ምንድን ነው የሚለውን ማወቅ ያስፈልጋል። ዋናው ነጥብ እርሱ ላይ ስላለ ማለት ነው። ይህ ከመሆኑ በፊት ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር ያ ለ38 ዓመት ሙሉ የተኛው ሰው እግዚአብሔር አምላክ ወደ እርሱ መጥቶ ልትድን ትወዳለህን ሲለው መልሱ መሆን የነበረበት አሁን ጌታዬ መዳን እሻለሁ አለው ወይንም ደግሞ አይ ጌታዬ መዳን አልሻም። እነዚህን ሁለት ምላሾች ነበረ መመለስ የነበረበት። አስተውሉ። ነገር ግን አንዳንድ ጊዜ በሽተኞች ወይም ደግሞ ሕመምተኞች ከህመማቸው የተነሳ ይበሳጫሉ። እንደተበሳጭ ሰው ሆኑ ሆኖ ሌላ ምላሽን ሊመልስ አልቻለም፣ ወይም ደግሞ አልመለሰም። በትህትና ሆኖ ነው የመለሰለት ለእግዚአብሔር ማለት ነው። ታዲያ መዳን ባልፈልግ ኑሮ ለ38 ዓመት ሙሉ በዚህ ምን አስቀመጠኝ ብሎ መመለስ ይችል ነበረ ወይም ደግሞ መበሳጨት ይችል ነበረ። ምክንያቱም ጌታ እንደሆነ ሊፈውሰው እንደመጣ አያውቅም ነበርና ማለት ነው። ወደ እርሱ መጥቶ ልትድን ትወዳለህን ብሎ ጌታችን ሲጠይቀው እርሱ የመለሰው መልስ ጌታችንን ሲመለከተው ከእርሱ ጋር ብዙ ሰዎች፣ ብዙ ጎልማሶች የነበሩ እሱን ተከትለው የመጡና እነርሱን ሲመለከት ከነዚህ ጎልማሶች መካከል ወይም ደግሞ ከነዚህ ሰዎች መካከል ይህ ሰው ለእኔ ሰዎችን ይመድብልኝና እነርሱ አንስተው ቶሎ ወደዚህ ወደ መጠመቂያው መልአኩ ውኃውን ሲያናውጥ ይከቱኝና ቶሎ ድናለሁ ብሎ ስላሰበ ልትድን ትወዳለህን ብሎ ጌታችን በጠየቀው ጊዜ እርሱ የተናገረው በትህትና ሆኖ ጌታ ሆይ አለ፣ ውሃው በተናወጠ ጊዜ በመጠመቂያየት ውስጥ የሚያኖረኝ ሰው የለኝም አለ። ነገር ግን አለ እኔ ልመጣ ሳለሁ ሌላው ቀድሞ ይወርዳል፣ ይገባል፣ ሌላው ይፈወሳል። እኔ ግን ሰው ወገን ዘመድ ስለሌለኝ ልጠመቅ አልቻልኩም፣ ልድን አልቻልኩም። ስለዚህ ሰው የለኝም አለ ዮሐንስ ወንጌል ምራፍ 5 ቁጥር 7 ላይ እንደምንመለከተው ማለት ነው ያሰውሉ እዚህ ኃይለ ቃል ላይ ልብ ብላችሁ ልታስተውል የሚገባው ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርክም የሚባል ሰው ስራ የሚያስገባኝ ሰው የለኝም ይላል። ልትድሩ ያልቻላችሁት ለምንድን ነው ተብሎ የሚጠየቁ ሰዎችም እንደዚሁ የምንታከምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሾቱ ወይም ደግሞ ፈልጉት ነገር የሰዎችን መኖር ወይም ደግሞ እርዳታ ነው። ነገር ግን እኛ ጥብቀን ልንሻው የሚያስፈልገን ነገር ግን የእግዚአብሔርን እርዳታና ማዳን መሆን አለበት። ወገኖቼ፣ የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የምንፈልገውን ስራ መስራት የምንችልበትን መንገድ ሊያድሉን የሚችሉት ሰዎች ናቸው ብለን ስለወሰንን ሁሉን ሊሰጥ ከሚችለው ከእግዚአብሔር ላይ አይኖቻችንን አንስተናል። ወገኖቼ፣ አይኖቻችንን ከእርሱ አንስተናል። የሚያበላ የሚያ ጠጣ የሚያለብስ መጠለያ፣ የሚሰጥ ስራን የሚባርክ የሚፈውስ፣ የሚያበለጽግ፣ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንንና መታመኛችንን ሁሉ በሰዎች ላይ ስላደረግን፣ አዎ ዛሬም ልንድን አልቻልንም። ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን ያንድን ጎልማሳ ሰው ፈርጣማ ክንድ ስለነበረ፣ አዎ ለሰላሳ ስምንት ዓመታት ያህል ሊድን አልቻለም፣ ሊፈወስ አልቻለም። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ነበረ። ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኙ ነገር ነው ወገኖቼ። ማመን ከዚያም ደግሞ መዳን። ያው እግዚአብሔር ያለው ሰው ሁሉም ነገር አለው። እግዚአብሔር የሌለው ሰው ግን ሁሉም ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስለውም አልተማረም። ስራ ያለው ቢመስለውም እንኳን ስራ የለውም። ጤና ያለው ይመስለዋል እንጂ ጤና የለውም። ሀብት ያለው ይመስለው ይሆናል እንጂ ድሃ ነው። የለበሰ ይመስለዋል እንጂ ርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ እግዚአብሔርን ሳያምኑ የሚገኝ ስራ፣ እግዚአብሔርን ሳያምኑ የሚገኝ ጤና፣ እግዚአብሔርን ሳያምኑ የሚገኝ ሀብት ወዘተ ነገሮች በከንቱ የሚጠፉ ነገሮች ናቸው። ወገኖቼ ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ደግሞ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ወይም ደግሞ ባዶ መሆኑን ይህ ሁኔታ ያረጋግጥልናል ማለት ነው። ታዲያ ይህ ለ38 ዓመት ሙሉ ሲሰቃይ የነበረው በሽተኛ ሰው እግዚአብሔር ሁሉን ነገር በማድረግ ከሰው ሁሉ የሚበልጥ መሆኑን ቢያውቅ ኖሮ እንዲህ አይልም ነበረ ወገኖቼ ብዙ ሰዎች ከሰዎች ይልቅ የሚያምኑት እግዚአብሔርን ቢሆን ኖሮ ችግር ላያወድቁም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን የሚሻል መሆኑን ደግሞ ነቢየ እግዚአብሔር ቅዱስ ዳዊት ሲናገር እንዲህ ይላል፤ ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛይም እግዚአብሔር ነው አለ። መዝሙር 72 ቁጥር 28 ላይ ማለት ነው። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ፀበል ከመጠመቅ በእምነት ከመታሸትና ቅባ ቅዱስ ከመቀባትና በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋይ ቤት፣ በሰዎች አምኖ ወደ ቃልቻው ቤት፣ በሰዎች አምኖ ወደ ዛር ጎታችሁ ቤት በመቅረብ እርሱ አድርጎ የሚላቸውን ነገሮች በማድረግ ወይም ደግሞ ማድረግን የሚሻል መፍትሄ አድርገው የተቀበሉ ብዙ ሰዎች ዛሬም በዘመናችን አሉ። በዚህም ምክንያት ታዲያ እድሜ ዘላለማቸውን ሁሉ በህመም በደቡ የሚሰቃዩ ብዙዎች ናቸው። ሊፈወሱ ሊድኑ ያልቻሉ በዘመናችን ዛሬም ብዙዎች ናቸው። አዎ በእግዚአብሔር አምናለው ማለት ብቻ ድህነትን ወይም ደግሞ ያጡትን ነገር ሊያስገኝልን አይችልም። ለመዳን ያመኑትን ነገር በሥራ መግለጽ ያስፈልጋል። ወገኖቼ አንዳንድ ሰዎች እንዲሁ በአፋቸው ብቻ በእግዚአብሔር አምናለው በማለት ቢናገሩም እምነታቸውን በሥራ መግለጽ ካልቻሉ ግን ሊድኑ አይችሉም። በዚህም ጊዜ ታዲያ ደግሞ ጉድለቱ ከእነርሱ አለማመን እንደመጣ አድርጎ ስለማይቀበሉ እግዚአብሔርን ደግሞ ሲያማርሩ እንመለከታለን። ሰው ግን የሚድነው በእምነት ብቻ ሳይሆን በሥራም ጭምር ነው። ይህንን አስምራችሁ ልትይዙ ያስፈልጋል። አባታችን አብርሃም በእምነት የጸደቀ ሰው ቢሆንም እንኳን ይህንን እምነቱን በሥራ አስረግጦ የገለጸው እግዚአብሔር አድርጎ ወይም ደግሞ ሥራ ያለውን ነገር ስለሰራ ነው። እርሱ በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን ሀገር ከዑር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። ማመን ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ ነገር ነው። ወገኖቼ ይህን ልናውቅ ያስፈልጋል። ለዚህ ነው ሐዋርያው ቅዱስ ያዕቆብ ሲናገር በያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው እምነት ያለ ሥራ ሥራም ደግሞ ያለ እምነት ዋጋ ወይም ደግሞ ድህነት ሊያሰጡ አይችሉም ማለት ነው የሰው ስጋ ሞተ የሚባለው ነፍሱ ስትለየው ነው የሰው እምነትም ደግሞ ልክ እንደዚሁ ሙት ነው ወይም ደግሞ የሞተ ነው የምንለው ሥራው ሲለየው ነው ማለት ነው ይህን ልናሰምርበት ያስፈልጋል ለማመን ለማመንማ አጋንንትም እግዚአብሔርን ያምኑታል በፊቱም ይንቀጠቀጣል ይሰጣሉ ነገር ግን ይህንን እምነታቸውን በሥራ ሊገልጹ ስላልቻሉ ወይም ደግሞ በስራ መግለጽን ስላልፈቀዱ ሊድኑ አልቻሉም። ስለዚህ ታሞ ለረዥም ጊዜ በአልጋ ላይ የተኛ ሰው እግዚአብሔርን አምናለው እያለ ይህ እምነቱን በሥራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት ጋር የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አይችልም። ይህን ልናስተውል ያስፈልጋል። ይህ ሰው እምነቱን እግዚአብሔር በሚከብርባቸው ስራዎች ሳያስደግፍ እርሱ የማይከብርባቸውን ስራዎች የሚሰራ ከሆነ ሊድን አይችልም። ምክንያቱም ስራዎቹ ይበልጥ ከእግዚአብሔር ጋር የሚያጣሉት ስራዎች ናቸውና ማለት ነው። ስለዚህ አንድ ክርስቲያን ሰው እኔ ክርስቲያን ነኝ የሚል ሰው ልብስና ምግብ ላጡ ሰዎች እምነቱን ምግብና ልብስ በመስጠት ወይም ደግሞ በስራ በመግለጽ ሊታደጋቸው ይገባል እንጂ ያለምንም አይነት በጎ ስራ ሳያደርግላቸው በደና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው የሚያስፈልጋቸውን ምግብና መጠጥ ባይሰጣቸው የእርሱ እምነት በስራ ስላልተገለጸ እምነቱ የክርስቲያን እምነት ሳይሆን የአጋንንት እምነት ነው ማለት ነው። አዎ ዛሬም በዘመናችን ብዙዎች ሊድኑ ሊፈወሱ ያልቻሉ አሉ። ተስፋ የቆረጡም አሉ፣ ተስፋ ያልቆረጡም አሉ። ዛሬ በዘመናችን ላይ በየሆስፒታሉ ህመምተኛ በዝቷል፣ በሽተኛ በዝቷል፣ ደዌ በዝቷል። ለምንድን ነው ይህ ሆኖ ካልን ደግሞ አዎ እምነታችንን በሥራ ስላልገለጽን ነው። አዎ ባፋችን እግዚአብሔር አምላክን እናምናለን እናመልከዋለን እንላለን፣ በሥራ ግን በተግባር ግን ዜሮ ስለሆንን ነው። እምነታችን የአጋንንት እምነትን የሚመሳሰል ስለሆነብን ነው። ይህንን ለምን አልክ ካላችሁ ዘንድ አደገመው። ብዙ ሰዎች ወደ ጸበል ቦታ ይሄዳሉ፣ ነገር ግን አይፈወሱም። ብዙ ሰዎች ሲፈወሱ ያሉ፣ ነገር ግን እነርሱ አይፈወሱም። ልክ እንደዚህ ሰው ይህ ሰው ሰላሳ ስምንት ዓመት ሙሉ ሲኖር በህመም ሲሰቃይ ሲኖር ብዙ ሰዎች ሲድኑ ይመለከታል። ነገር ግን እርሱ መዳን አልቻለም ነበር፣ ምክንያቱም መታመኛውም በሰው ላይ ስላደረገ። እኛም ዛሬ በዘመናችን በየጸበል ቦታ ሄደን ብዙዎች ሲድኑ እንመለከታለን፣ እንቀናለን፣ መዳን እንፈልጋለን። ነገር ግን አንድንም። ለምንድን ነው አንድነው ብለን ራሳችንን መጠየቅ ይገባል ወገኖቼ። አዎ እውነት ይህ ጸበል ያድነኛል ብዬ አምኜ ነው የመጣሁትን። አዎ ንስሐ ገብቼ ንጹሕ ሆኜ እግዚአብሔር አምላክ እንዲምረኝ ነው የመጣወትን፣ ብለን ራሳችን ልንጠይቅ ያስፈልጋል። ብዙ ሰዎች ጸበል ሲጠመቁ ይሄ ጸበል ያድናል፣ እዚህ ቦታ ላይ ተአምር ትሰራ ሲባል እዛ ይኬዳል። ከዛ በኋላ ይጠመቃል፣ አይድንም። ከዚያም በኋላ ቆይ ይህን ደግሞ ጸበል ልሞክረው ቆይ ይህን ደግሞ ጸበል ሲጀመር ፀበል ልሞክረው ተብሎ አይጠመቅም ወገኖቼ ልሞክረው ያድነኝ ሆን ያድነኝ ሆን ብለን ልሞክረው ብለን ተጠምቀን እንዴት ነው ድናለው ብለን የምናስበው ወገኖቼ ፀበል ያድነናል ብለን ካሰብን ካመንን እምነታችንን በስራ ከገለጽን የትን ቦታ ያለው ፀበል አዎ ያድነናል አዎ በፀበሉ ላይ አድሮ ጌታችን ፈውስን ይልክልናል ይፈውሰናል የትኛውም ደብር ላይ ፀበል አለ። ባለንበት ቦታ ላይ ይህ ፀበል ያድነኛል ብለን ካመንን፣ አምነንም ብቻ ደግሞ በስራ ከገለጥን እምነታችንን እግዚአብሔር አምላክ ያድነናል። ስለዚህ የመጀመሪያው እምነተ ጎዶሎ ስለሆንን ነው፣ ልሞክረው እያለን ስለምንጠመቅ ነው። እኛ እምነታችንን ሙሉ ለሙሉ ሕክምናው ላይ አድርገነው ጸበልን ደግሞ ልሞክረው የምንል ከሆነ እንዴት እንድናለን ወገኖቼ? መታመኛችንን ሰው ላይ አድርገን መታመኛችንን ኪኒን ላይ አድርገን መታመኛችንን ሆስፒታል ላይ አድርገን እኛ ታዲያ እንዴት አድርገን በጸበል እንፈወስ ወገኖቼ? ስለዚህ አስቀድመን ማስተካከል ያለብን ነገር የምንታምነው በማን ነው በጸበሉ ድናለው እግዚአብሔር ያድንኛል ብለን ነው ወይ ምናምን ነው። ይህም ብቻ አይደለም እኛ ካመንን እምነታችንን በስራ ከገለጥን ባለንበት ቦታ ብቻ እግዚአብሔር አምላክ በቃሉ እንደሚፈውሰን ማመን ይኖርብናል። ባለንበት ቦታ፣ በተኛንበት አልጋ ላይ ሆነን ጌታ ሆይ ፈውሰን ብለን በንጹሕ ልባችን ወደ እሱ ካለቀስን እሱ እኛን ማይፈውስበት ምክንያት የለም ወገኖቼ። መሐሪ ቅርባይ የታጋሽ አምላክ ነው የኔና እናንተ አምላክ ነገር ግን ከእኛ የሚጠበቅ ነገር አለ ምንድን ነው የሚጠበቀው? ስንል ከነ ኃጢአታችን ከነ ደፋችን ከነ ቆሻሻችን ሆነ ወደ ፈጣሪ አናልቅስ። መጀመሪያ ንስሐ እንግባ፣ በንስሐ ውሃ እንታጠብ፣ እንንፃ፣ ንጹህ እንሆን። ያን ጊዜ ጾማችን፣ ጸሎታችን፣ እንባችን ቀጥታ እግዚአብሔር ጋር ይደርስልናል። እግዚአብሔር አምላክ ምላሽ ይሰጠናል። መጀመሪያ ንጹህ እንሆን፣ ንስሐ እንግባ። ወገኖቼ ያንን አድርገን ወደ እግዚአብሔር አምላክ የምናለክስ ከሆነ እግዚአብሔር አምላክ ፈውሰን ይልክልናል። ስለዚህ ሁላችንም ቆም ብለን ልናስብ ያስፈልጋል። ዛሬ በዘመናችን ብዙ ኃጢአቶች አሉ። ብዙዎቹ በኃጢአት እየተጣሉ ብዙ ሰዎች በኃጢአት ይወደቁ አሉ። ዛሬ ሰው ሁሉ በኃጢአት ደዌ ተይዟል። ዝሙት፣ ርኩሰት፣ መዳራት፣ ጠብ፣ ክርክር፣ ውሸት፣ ስርቆት፣ ስድብ፣ አለጌነት፣ ወዘተ በብዙ ሰዎች ዘንድ የሚዘወተሩ ኃጢአቶች ሆነዋል። ወገኖቼ የለበስነው ስጋ ድካምና ኃጢአት የሚስማማው ስጋ ስለሆነ ሁላችንም በአንዱ ወይም ደግሞ በሌላው ኃጢአት አይነት እንሰነካከላለን። ሁሉም ሰው ኃጢአተኛ ሰው መሆኑን ቅዱስ ዮሐንስ ወንጌላዊ ሲናገር እንዲህ ይላል አንደኛ ዮሐንስ መልእክት ምዕራፍ አንድ ቁጥር ስምንት ላይ ኃጢአት የለብንም ብንል ራሳችን እናስታለን እውነትም በእኛ ውስጥ የለም ይላል። አዎ ኃጢአተኛንን በደለኛንን። ነገር ግን ኃጢአታችንን በደላችንን ደብቀን እግዚአብሔር አምላክን ይቀበለን ማለት አንችልም። ኃጢአታችንን በደላችንን ሁሉ ለካን ተናዘን ንስሐ ገብተን ጌታዊ ማር ልንለው ያስፈልጋል። ሁሉም ሰው ኃጢአተኛ ከሆነ ደግሞ ድህነትን ወይም ደግሞ ፈውስን ለማግኘት ወደ ፈጣሪ ማልቀስ ያስፈልጋል። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር ሃምሳ ቁጥር አንድ እስከ ሦስት ይ ላይ ይህንን ያለው እርሱ ያለውን እያልን ፈጣሪ ልንማፅን ያስፈልጋል። መዝሙረኛው ልበ አምላክ ቅዱስ ዳዊት ምንድን ነው ያለው ካልን ደግሞ አቤቱ እንደ ቸርነት መጠን ማረኝ እንደ ምህረትህን ብዛት መተላለፌን ደምስስ ከበደሌም ፈጽሞ እጠበኝ ከኃጢአቴም ማንጻኝ እኔ መተላለፌን አውቃለሁና ኃጢአቴም ሁሉ ጊዜ በፊቴ ነውና ይላል። አስተውል እግዚአብሔር ቤተሰቦች እንዲህ እያለ ንስሐ በመግባት ምህረት የሚያድለውን ጌታ መለመን አለብን። ይህንን ማድረግ ያስፈልጋል ማለት ነው። እንደዚህ እንደ በሽተኛው ሰው ስለሰራው ሥራ ሳይጸጸጥ ሰው የለኝም እያለ በስሞታ የሚቆይ ሰው ግን ድህነትን ሊያገኝ አይችልም። ወገኖቼ ዘወትር እንደ ቅዱስ ዳዊት ኃጢአቱን በዐይኖቹ ፊት የሚመለከት ሰው በሠራው ኃጢአት ዘወትር እየተጸጸተ እንባዎችን በምኝታው ላይ የሚያፈስ ሰው ግን ምህረትን ያገኛል፣ ፈውስን ያገኛል። ዛሬ ግን ብዙ ሰዎች ኃጢአት መሥራታቸው ከተሆኑ ትዝ ሰለማይላቸው በንስሓ ሊመለሱ አልቻሉም። ከግማሽ በላይ የሚሆነው ዕድሜያቸውን የሚያሳልፉት በኃጢአት አልጋ ላይ ተንጋለው ተኝተው ነው። ወገኖቼ ይህን ደግሞ ሁላችንም ቆም ብለን ልናስብ ልናስተው ያስፈልጋል። ወገኖቼ ስለዚህ ይህ ሳምንት ታዲያ በዚህ ሳምንት ላይ የምንማረው ነገር ባጭሩ ምንድን ነው ስንል መጻጉዕ ተብሎ በተሰየመ ሳምንት ላይ ጌታችን ደውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም ደግሞ በነፍስና በስጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ሙማንን መጠየቅ የታሰሩትን መጎብኘትና ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት፣ የተከዙትን ማጽናናት ከጌታችን የተማርናቸው ክርስቲያናዊ ተግባራት ናቸውና በዚህ ሳምንት ላይ ይህን ልናደርግ ያስፈልጋል ማለት ነው። አስተውሉ። ይህንን ደግሞ በማስተዋል የሚያስፈልገንን ሁሉ የሰጠንን ከክፉ ነገር የጠበቀንን አምላክ ውለታውን እያሰብን ልናመሰግነው ይገባል ወገኖቼ። ስለዚህ ይህ ለ38 ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሰው መጀመሪያ የነበረው ደዌ ሥጋ ነበረ። ይህንንም ለስም አጠራሩ ክብር ምስጋና ይግባውና ክርስቶስ አራቅለት አዳነው። ይሁን እንጂ ታዲያ በጌታ ስቅለት ከአይሁድ ጋር በመተባበሩ የአዳነውን ባለማመኑ ደዌ ነፍስ በድጋሚ ያገኘው ማለት ነው። ቀድሞ ደዌ ስጋ ነበረ፣ እርሱን ጌታችን አራቀለት። አሁን ደግሞ ከአይሁድ ጋር በመተባበሩ ደዌ ነፍስ ወይም ደግሞ የነፍስ ህመም ወይም ደግሞ የነፍስ ደዌ ያገኘው ማለት ነው። እኛም ልክ እንደዚህ ሰው ደዌ ነፍስ እንዳያገኘን ያዳነንን አምላካችን ልናውቀው ልናምነው በሕጉና በትእዛዙ ልንሄድ ያስፈልጋሉ ወገኖቼ። ያን ጊዜ ከደዌ ነፍስ እንድናለን፣ ያን ጊዜ ከደዌ ስጋ እንድናለን። ያንን ተስፋ ያልነበረውን በሽተኛ ከደዌ ስጋ ፈውሶ ህይወትን የሰጠ አምላክ እኛንም በውስጥ በአፋ ካለብን በውጭም በውስጥም ካለብን ደዌ ስጋና ደዌ ነፍስ ወይም ደግሞ የስጋ ህመምና የነፍስ ህመም እንዲፈውሰን፣ ስለ ኃጢአታችንን እንዲያደርቅልን፣ በሕይወትና በጤና እንዲጠብቀን በእውነት የእርሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃዱ ይሁንልን። ስለዚህ ዛሬ በአብይ ጾም አራተኛው ሳምንት ላይ መጻጉዕ ተብሎ በተሰየመው ሳምንት ላይ ቤተክርስቲያናችን የምታስተምረን ይህንን አስተምሮ ነውና በተማርነው ቃል ሠላሳ ስልሳ መቶ አማረ ፍሬ የምናፈራ ሰዎች ያደርገን። ዛሬ የስሙ ቀዳሾች፣ ነገ ደግሞ የመንግሥት ወራሾች ያድርገን። ስለዚህ የሰማነውን በዕዝነ ልቦናችንም ያሳድርብን። የሰማነውን ደግሞ ሰምተን ብቻ መተው ሳይሆን ላልሰሙሁት ወንድሞቻችንም ልናሰማ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቅን ቢሆን ኖሮ ማንም ሀብቶ ልናሰማ ክርስትና ሰታ ማህተብ በአንገቱ ላይ ካሰረችበት ከቅድስ ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ነው ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሻ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ ምንም የምንማማረውም መንፈሳዊ አስተምሮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓቱ ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ሁለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ለሁሉ እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 36 መቶ የማረፍሪያፍትን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የርሱ መልካምና በጎ ፍቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።